የቱርክና እስራኤል ትንቅንቅ ቀጣዩ ጦርነት በሁለቱ የቀጠናው ሀያላን መካከል ይሆን ይሆን? እስራኤል በመካከለኛው ምስራቅ ከተመሠረተች ሰባ ሰባት ዓመታት አለፏት። ታዲያ እንደ ሀገር ተመስርታ በጸናችባቸው በእነዚህ ዓመታት ከቀጠናው ሀገራት፣ ከፍልስጤም ነጻ አውጪ ኃይሎች ጋር በርካታ ጦርነቶችን አድርጋም ብዙዎችንም በድል ተወታለች። በመካከለኛው ምስራቅ እስራኤል እንደ ሀገር ስትቆም ከቀጠናው ሀገራት ወዳጅ የምትላቸው ቱርክና ኢራን ነበሩ። በመጀመሪያዎቹ ዘመኗም ለእስራኤል የሀገርነት እውቅና በመስጠት ቀዳሚዎቹ የሚባሉ ናቸው። ከግብፅና ሶሪያ ጋር ተደጋጋሚ ጦርነት ስታደርግ፣ ከጆርዳንና ኢራቅም ጋር ስትፋለም፣ ኢራንና ቱርክ ግን በቀጠናው ወዳጆቿ እንጂ ጠላቶቿ አልነበሩም ለእስራኤል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ የእስራኤልና ቱርክን ወታደራዊ አቅም በመፈተሽ ያላቸውን የቀጠናው ተገዳዳሪነት በስፋት እንመለከታለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታም እስራኤል በእንግሊዝ እውቅናና እገዛ ከመመስረቷ ዋና እንግሊዝና ፈረንሳይም በሳይክስፒኮ ስምምነት መሰረት መካከለኛው ምስራቅን ከመቀራመታቸው በፊት ያ ታሪካዊና የዓለም ማዕከል የሆነው ክፍለ ዓለም በአብዛኛው በኦቶማን ቱርክ ሱልጣን ይስር ነበር። እናም እስራኤላውያን በመካከለኛው ምስራቅ ለመትከል የጽዮናውያን አቀንቃኞች የግድ የኦቶማን ቱርክን ድጋፍ ማግኘት ነበረባቸውም። የጽዮናዊ ዋና መስራች የእስራኤል ሀገረ መንግስትነትን ጥንስሳ አዋላጅ የሆነው ዶር ሄርዝል ታዲያ የኦቶማንን የመጨረሻ ሱልጣን የሆኑትን ሱልጣን አብድልሐሚድ ዳግማዊን ኢስታንቡል በመሄድ ተማጽኗቸው ነበር። ፍልስጤም ምድር ላይ ለእስራኤል ሀገር መመስረቻ ከሰጡት የኦቶማንን ዕዳ ሁሉ እንደሚከፍልም ቃል ገብቶላቸው ነበር። የሱልጣን አብድልሐሚድ መልስ ግን በፍጹም አይሆንም የሚል ነበር። በምድር ላይ ያለን ወርቅ ብታመጣልኝ እንኳን የፍልስጤምን መሬት አሳልፌ ያልሰጥህም የሚለው ጽኑ ምላሻቸው በታሪክ ይወሳላቸዋል። ይሁንና የኦቶማን ሱልጣኔት በውስጡ በተነሳበት ዐመፅ፣ በተለይም የወጣት ቱርኮች ንቅናቄ ያንግ ተርክስ ሙቭመንት በተሰኘው የውስጥ ትግል፣ በውጭም በተለይም በአረብ ብሔርተኞች የተቀሰቀሰው የንቢያልግ ገዛም ዐመፅ፣ በአውሮፓ ሀያላን መስፋፋትም እየተዳከመ መጣና አቅሙ ቀነሰም። በዚህም ግዛቶቹን ቀስ በቀስ እያጣ ከመካከለኛው አውሮፓ እስከ ቀይ ባህር የተዘረጋው ግዛቱ እየተኮማተረም ሀያልነቱንም ለማስጠበቅ እየተፍጨረጨረ መጣም። ይህ መዳከሙም አውሮፓውያን የታመመው የአውሮፓ ሰው ደ ሲክማን ኦፍ ኤውሮፕ የሚል ስያሜን እንዲሰጡት አስቻላቸው። የኦቶማን ሱልጣኔት በተዳከመበት ወቅት ነው እንግዲህ የአንደኛ ዓለም ጦርነት የፈነዳው። በጦርነቱ የአውሮፓ ኃይሎች ለሁለት ሲሰነጠቁ እንግሊዝ፣ ፈረንሳይ፣ ሩሲያ እና ሰርቢያን የመሳሰሉ ሀገራት ከአንድ ጎራ ሲሰለፉም፣ የኦቶማን ሱልጣኔት የጀርመንና አውስትሪያ ሃንጋሪን ጎራ በመቀላቀል ወደ ዓለም ጦርነቱ ገባም። ጦርነቱ ሲጠናቀቅም የነ ጀርመንና ኦቶማን ሱልጣኔት ጎራ ተሸነፈም። በዚህም አቅሙ በጠቅላላ ተዳከመም። ከግሪክ እስከ ሳውዲ አረቢያ ያሉ ግዛቶቹን በሙሉ አጣም። የፍልስጤም ግዛት አስተዳዳሪነቱም ተነጠቀም። የእስራኤል ሀገረ መንግሥት አቀንቃኞች ታዲያ ከኦቶማን ሱልጣኔት ያላገኙትን የሀገር ባለቤትነት ጥያቄ ከእንግሊዝ አገኙም። በባልፎር ዲክላሬሽን መሠረት እንግሊዝ በፍልስጤን ምድር ላይ ለእስራኤል ሀገር ልትሰጣቸው ቃል ገባችናም አደረገችውም። የኦቶማን ሱልጣኔት ከተሸነፈ በኋላም ቱርክ የቀራትን ሀገር ወደ መጠበቅ ተሸጋገረች። በዚህም የነጻነት ጦርነት ጀመረች። ጦሩንም ጉምቱ ቁጡ ኮስታራው ቱርካዊ ብሔርተኛ ሙስጠፋ ከማል አታቱርክ ይመራው ጀመር። ሙስጠፋ ከማል እንግሊዝና ግሪክን አሸንፎ ቱርክን አተረፈና ሪፐብሊክ አድርጎ መሰረታት። ሙስጠፋ ከማልም የዘመናዊቷ ቱርክ አባት አታቱርክ ተባለም። ቱርክ በሙስጠፋ ከማል አታቱርክ አገዛዝ የቀድሞ ማንነቷን እርግፍ አድርጋ ጣለች። እናም የአታቱርኳ ቱርክ ከኢስላም ሃይማኖት የተፋታች፣ ምዕራባዊነትን የተጠመቀች፣ ሴኩላር የሆነች የምዕራቡ ዓለምም አዲስ ወዳጅ አዲስ አጋር ሆና ብቃለች። ይቺ አገር የቀድሞ አቋሟን ቀይራ እስራኤል ከተመሠረተች በኋላም ወዳጅ ሀገር ሆና ብቅ ብላለች። የመጀመሪያው የእስራኤል ጠቅላይ ሚኒስትርና መሥራችም ዴቪድ ቤንጉሪዮን የተማሩት ቱርክ መሆኑን ልብ ይለዋል። እስራኤል ከቱርክ ጋር ያላትን ኢኮኖሚያዊና ወታደራዊ ትብብር አጠናክራ ቀጠለች። በተለይም እስራኤል ከምዕራባውያን ጋር ያላት ጠንካራ ግንኙነት የጦር መሳሪያ ቴክኖሎጂዎችን በሚገባ እንድታገኝ አስችሏታል። ቱርክም ከእስራኤል ጋር በነበራት ጠብቅ ቁርኝት የዚሁ ግንኙነት ተጠቃሚ ሆና ነበር። የኢራንና እስራኤል ወዳጅነትን በኢራን ኢስላማዊ አብዮት ፈንድቶ የሻህ መሐመድ ሬዛ ፓህላዊ ንጉሣዊ አገዛዝ ሲወድቅ ቢቋረጥም የቱርክና እስራኤል ግንኙነት ግን ተጠናክሮ ቀጥሎ ነበር። እንዲያውም ቱርክ የእስራኤል የእስራኤል ድሮኖቹ ዋነኛ ገዥ የነበረ ሲሆን በድሮን ጦርም የእስራኤል ጥገኛ ሆና ነበር። የሁለቱ ሀገራት ግንኙነት ዘርፈ ብዙና በርካታ ትስስሮች አሉት። ሆኖ እየተጠናከረ ቢቀጥልም ኢራን ላይ ባለው መልኩ ፈጣንና ስር ነቀል አብዮት ባይሆንም የቱርክን ፖለቲካዊ ባህሪን የቀየረ ክስተት ተፈጥሯል። ኢስላማዊው የኤርዶጋን መንግስት የቱርክን ስልጣን ሲቆናጠጥ የቱርክ ፖለቲካ አስተላለፍና ባህሪም መቀየር ጀመረም። ከሴኩላሪዝምነት ወደ ኢስላማዊነት እየተቀየረች የመጣችው ቱርክ ለእስራኤልም ለምዕራባውያንም ምቾት እየሰጠች አልሆነም። በመሆኑም ከእስራኤል ጋር ልዩነታቸው እየሰፋ ወዳጅነታቸውም እየላላ ወደ ሽኩቻ እየገቡ መጡ። በተለይም ቱርክ የጋዛና የሐማስ አጋር እየሆነች መምጣቷ በእስራኤል ዘንድ ከፍተኛ ቅሬታን እየፈጠረ መጥቷል። ኤርዶጋንና የእስራኤል መሪዎች በአደባባይ መወጋገዝና መዘላለፍን አጠናክረው ቀጠሉም። ይህ በእንዲህ እያለ ነበር በ2010 የጋዛን ከበባ ለመስበር ከቱርክ የተነሱ ተጓዦች በእስራኤል ጥቃት የተፈጸመባቸው፣ በጥቃቱም ከ10 በላይ ቱርካውያን ተገድለዋል። ይህን ተከትሎም ፕሬዚዳንት ረሲብ ጣይብ ኤርዶጋን በጦር መርከቦቻቸው ታጅበው ጋዛ እዘምታለሁ ብለው ተነሱም። ሁለቱ ሀገራት ለጦርነት ጫፍ የደረሱበትና ግንኙነታቸውም መልሶ ላይሻሻል የሻከረበት ጊዜ ይህ ነበር ማለት ይቻላል። የሁለቱን ሀገራት መካረር ለማብረድ አሜሪካ ውጭ ጉዳይ ሚኒስትሯን ጆን ኬሪንና ምክትል ፕሬዚዳንቷን ጆ ባይደንን በአስቸኳይ ነበር ወደ ቱርክ የላከችው። በተደረገው የማሸማገል ጥረትም እስራኤል ቱርክን ይፋዊ ይቅርታ እንድጠየቅ ተደርጓል። በጋዛ ላይ ያደረገችውን ከበባም ቀንሳለች። ከዚያ በኋላ ግን ቱርክና እስራኤል የለየላቸው ባላንጣ ሆኑ። በተለይም ቱርክ ከፍ ኛ የሆነ ኢኮኖሚያዊና የጦር አቅም እድገት ማስመዝገቧና በቀጠናውም በዓለም ላይ ያላትም ተጽዕኖ እያደገ ሲመጣ የሁለቱ ሀገራት ሽኩቻ፣ ፉክክርና ትንቅንቅም እያደገ መጥቷል። ባለፉት አስርት ዓመታት እስራኤል ዋነኛ ጠላቴ ብላ የምታስባትም ኢራንን ነበር። እናም አብዛኛው ጥረቷ ኢራንና አጋሮቿን መምታት ላይ ያተኮረ ነበር። ከየመን አንሷሩላ ሁቴዎች እስከ ሊባኖሱ ሂዝቡላህ ከዚያም እስከ ኢራቁ ከታኢብ ሂዝቡላህ ድረስ አደራጅታ እስራኤልን ለመክበብ ስትሰራ የነበረችው ኢራን በእርግጥ በእስራኤል ል ቁጥር አንድ ጠላት ተደርጋ ብትሳል አይገርምም ነበር። በተለይም የኒውክሌር ባለቤት ለመሆን የምታደርገው ጥረት እስራኤልን እንቅልፍ የነሳ ነበር። እናም የእስራኤል ጦርና ትግል ኢራንና አጋሮቿ ላይ ሆኖ ነበር። ይሁን እንጂ ኢራን የተጣሉባት ተደራራቢ ማዕቀቦችና የተፈጸሙባት ወታደራዊ ሌሎች ሰርጎ ገብ ጥቃቶች እንደገና አዳክመዋታል። አሁን ረጅሙ እጇ አጥሯል፣ ፈርጣማው ጡንቻዋም ረግቧል። አሁን ቤንጃሚን ኔታንያሁ እንደ ቀድሞ በነጋ በጠባ ኢራን ኢራን አይሉም። አሁን ላይ እስራኤል የበለጠ ጠንካራ፣ የበለጠ ኢኮኖሚያዊ ኃይል፣ የበለጠ ዓለም አቀፋዊ ተጽዕኖ ካላት ቱርክ ጋር ተፋጣለች። ቱርክና እስራኤል ቀጣዮቹ የቀጠናው ተፋላሚዎች ይመስላሉ። እስራኤል ቱርክን በይፋ ዋነኛ ጠላቴ ናት ብላታለች። የኦቶማን ስልጣኔቷን የማስፋፋት እቅድ አላት የምትላትን የኤርዶጋንን ቱርክ መታገል ቀጣይ የማይቀር ነገር እንደሆነም ትናገራለች። ፕሬዚዳንቷ ቤንያሚን ናታንያሁና ሚኒስትራቸውም በተደጋጋሚ የሚሉት ይህንኑ ጉዳይ ነው። ኢራንና እስራኤል በቅርቡ ወደ ጦርነት ላይ መለሱ ይችላሉ። አሁን ኢራን በእስራኤል ዙሪያም የለችም፣ ቀኝ እጇ ህዝቡላህም ተዳክሟል። እናም ዙሪያ ያለችው ቱርክ ናት። ቱርክና እስራኤል ለሁሉም ፈታኝ ጊዜ ዝግጅት እያደረጉ ይገኛሉ። ሁለቱም ከቀጠናው ፈርጣማ ጦር ባለቤቶች ናቸው። ሁለቱም በቴክኖሎጂ ምርታ ከቀጠናው ይልቃሉ። ሁለቱም ከምዕራባውያን ጋር ጥብቅ ቁርኝት አላቸው። ሁለቱም ጠንካራ የመንግሥት አደረጃጀት ሲኖራቸው፣ ሁለቱም በፈርጣማና ኃይለኛ መሪዎች ይመራሉ። የደህንነት አወቃቀራቸው ከቀጠናው የላቀ ነው። ሁለቱም በቀጠናው ሀያልና አድራጊ ፈጣሪ የመሆን ግብ አላቸው። የእስራኤል ሚዲያዎች ቱርክን እጅግ አደገኛዋ የእስራኤል ጠላት ሀገር እያሉ ያስተጋባሉ። ሁለቱ ሀገራት በሶሪያም በተዘዋዋሪም መፋለም ከጀመሩ ሰነባብተዋል። እስራኤል ወደ ሶሪያ የምታደርገውን መስፋፋት ለመግታት ቱርክ ከፊት የተሰለፈችዋ ብቸኛ ሀገር ትመስላለች። እስራኤል በበኩሏ ኩርዶቹና ድርዞቹን በመደገፍ ቱርክን መፈተን፣ የተጽዕኖ አድማሷን መገደብና ሶሪያ ላይ የበላይ በመሆን ለወደፊት ከቱርክ ጋር ጦርነት ቢነሳ እንኳን ቱርክን የበለጠ ለመቅረብ እየጣረች ትገኛለች። ቱርክ ያ እንዳይሆን ጠንካራ ሶሪያ መፍጠር አለብኝ በሚል የሶሪያን ጦር አስታጥቃ እያሰለጠነችም እያደራጀችም ትገኛለች። በተጨማሪም ቱርክ በሶሪያ የጦር ሰፈሮችን እየገነባች ነው። ጠንካራ ሶሪያ ከተፈጠረች ደግሞ የእስራኤል በቀጠናው ያላት አድራጊ ፈጣሪነት ይቀንሳል። ቱርክ በሶሪያ በኩል እስራኤል አፍንጫ ላይ መቆም ትፈልጋለች። የአየር መከላከያዎቿና አየር ኃይሏን በሶሪያ ማሰማራት ትሻለች። ያንን ለማድረግም ከፍተኛ የሆነ ወታደራዊ መስፋፋት እያደረገች፣ የሶሪያ ጦር አመራሮችንም ወደ ሀገሯ ወስዳ እያሰለጠነች ትገኛለች። እስራኤል በበኩሏ በቆጵሮስ በኩል የጦር ደህንነትና እግሯን እያሳረፈች ትገኛለች። ከአሜሪካ ጋር በመተባበር ከቱርክ በምትቀርበው ቆጵሮስ ላይ ወታደራዊ ተቋማትን እየገነባች ትገኛለች። ይህ ለቱርክ አደገኛ የሚባል ነገር ነው። ትንሿ ሀገር ቆጵሮስ ለሁለት የተሰነጠቀች ሀገር ናት፤ የግሪክ ቆጵሮስና የቱርክ ቆጵሮስ። እስራኤል በወታደራዊ ስሯን እየሰደደች ያለችው በግሪኳ ቆጵሮስ ሲሆን፣ ቱርክ ያንን ለመቀልበስ ራሷ ከፍተኛ ተጽዕኖ ባላት የቱርኳ ቆጵሮስ በኩል ከፍተኛ ወታደራዊ ማጠናከርን እያደረገች ትገኛለች። በወታደራዊ አቅማቸው ሁለቱም ተቀራራቢ የሚባል አቅም ቢኖራቸውም የዓለም ሀገሮችን ወታደራዊ አቅምና ደረጃ የሚመድበው ግሎባል ፋየር ፓወር ቱርክ ከእስራኤል በስድስት ደረጃዎች እንደምትልቅ ያሳያል። ቱርክ ከዓለም ዘጠነኛዋ ሀያል የጦር ባለቤት ስትሆን እስራኤልን ደግሞ አሥራ አምስተኛ ደረጃ ላይ ያስቀምጣታል። ቱርክ ከኔቶና ከአሜሪካ በመቀጠል ቁጥር ሁለት ከአውሮፓም ቁጥር አንድ የግዙፍ ጦር ባለቤት ሀገር በመሆን ከመካከለኛው ምስራቅም እስከ አውሮፓ የተዘረጋ ግዙፍ ኃይል ባለቤት ነች። ቱርክ በዓለም አስር ጠንካራ የጦር ባለቤቶች ጎራን ከተቀላቀለች ዓመታት ያለፋት ሲሆን ወታደራዊ ቴክኖሎጂዋም በተለያዩ ዘርፎች ከዓለም በቀዳሚነት እንድትመራ አስችሏታል። በተለይም በሰው አልባ የጦር ጀቶች ወይም ድሮኖች የቱርክን ያህል ስኬታማ የሆነ ሀገር የለም ይባልላታል። የጦር መሳሪያዎቿ የበርካታ ጦሮችን ውጤት ድራማዊ በሆነ መልኩ ቀይረዋል። የቱርክ የጦር ቴክኖሎጂ ልህቀትና ወታደር አቅም ከአዘርባጃን እስከ ሊቢያ ከዩክሬን እስከ ሶሪያ በሚገባ ተፈትሾ ተፈትኖ ያለፈ ጦር ነው። የራሷ አምስተኛ ትውልድ የጦር ጀት፣ ጥቂት ሀገራት ብቻ ያላቸው የጦር ጀት ተሸካሚ መርከቦች፣ ባህር ሰርጓጅ መርከቦች፣ ሃይፐርሶኒክ ሚሳይሎች፣ አራተኛ ትውልድ ታንኮች፣ ሁሉንም አይነት መሳሪያዎች የምታመጥተው ቱርክ ጦሯ ተፈትኖ ያለፈ ጠንካራ ጦር ተብሎላታል። በዚህ ዓመት ውስጥ ይፋ ያደረገችው ተደራራቢ የአየር መከላከያም የደረሰችበትን የጦር ቴክኖሎጂ ልህቀት ያሳየ ነው። እናም እስራኤል ቱርክን እጅግ አስፈሪዋ ጠላት ብላ ብትሰይማትም አይፈረድባትም። እስካሁን እስራኤል የቱርክን ደህንነት ሰርጋ መግባት አለመቻሏም ያስቆጫታል። እስራኤል በበኩሏ ከተመሠረተች ጀምሮ ከሀገራት ጋር ባደረገቻቸው ጦርነቶች በአንዱም ተሸንፎ የማያውቅ የአሸናፊነት ስነልቦና የታጠቀ በመፈጸም አቅሙም ከፍተኛ ስኬትን የተቀናጀ በደህንነት ልቀቱም ዓለምን ያስደመመ ጦርና ደህንነት ያላት ሀገር ናት። እስራኤል ሞሳድንና ሽን ቤትን የማያውቅ ከቶ ማናለም? እስራኤል የመካከለኛው ምስራቅ ብቸኛዋ የኒውክሌር ቦምብ ባለቤት ብቸኛዋም አምስተኛውን ትውልድ የአሜሪካ ሰራሹን ኤፍ 35 የጦር ጀቶች የታጠቀች ሀገር ናት። በአየር ኃይል ብዛት ቱርክ አትበልጣትም። በጥራት ግን እስራኤል ትበልጣታለች። በባህር ኃይልና በእግረኛ ኃይል ቱርክ ስትበልጣት የኒኩሌር ባለቤት በመሆን ደግሞ እስራኤል ትልቃለች። ሁለቱ ሀገራት በአጋርነትም ተቀራራቢ የሚባል ሀገሮች ያላቸው ሀገራት ናቸው። ቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ስትሆን እስራኤል ደግሞ በአሜሪካና በሌሎች አውሮፓ ሀገራት ከፍተኛ ድጋፍ የሚደረግላት እንደሆነ ግልጽ ነው። ከጋዛ እስከ ሶሪያ ከቆጵሮስ እስከ ኩርድስታን በጃዙር የሚፋለሙት ሁለቱ ሀገራት እስራኤልና ቱርክ እየተፎካከሩም ወታደር አቅማቸውንም እያጠናከሩ ሰዓትም እየተወራወሩ መዘጋጀታቸውን ቀጥለዋል።